ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በሶሪያ የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ 22 ሰዎች መገደላቸው ተገለጸ። ለሕክምናው ዘርፍ 130 ቢሊዮን ብር የሚጠጋ ሀብት እየተዘጋጀ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ቻይና የወባ ትንኝ መጠን ያለው ድሮን ይፋ አደረገች እንዲሁም ወሳኙን የሆርሙዝ የባህር ሰርጥን ለመዝጋት የቀረበውን ሀሳብ ሲያጸድቅ የአሜሪካው ምክትል ፕሬዚዳንት የኢራንን የሆርሙዝ ሰርጥን መጥፊያዋ እንደሚሆን ሲገልጹ የሩሲያና የቻይና ተቋሞም በአሜሪካ ላይ ተነስተዋል። እንዲሁም የዓለም አቀፍ ማህበረሰብ ጦርነቱን የማስቆም ግዴታ አለበት ሲሉ ፖፕ ሊዮ 14ኛ አስታውቀዋል የሚለውን በጥልቀት እንመለከተዋለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። አይኤስ በሶሪያ አንድ የኦርቶዶክስ ቤተ ክርስቲያን ውስጥ በከፈተው ጥቃት ከሃያ በላይ ሰዎች ሕይወት መቅጠፉን የሀገሪቱ መንግስት አስታወቀ። የሶሪያ ጊዜያዊ መንግስት ቡድኑ የአጥፍቶ ጠፊ ጥቃት ፈጽሟል በሚልም ወንጅሏል። 52 ሰዎች ጉዳት እንደደረሰባቸውም ይፋ ተደርጓል። በሶሪያ ምድር የበሽር አል አሳድ መንግስት ከተገረሰሰ ወዲህ ለመጀመሪያ ጊዜ እንዲህ አይነት ጥቃት በአይኤስ ተፈጽሟል። ከቡድኑ ጋር ትስስር ያለው አንድ ግለሰብ ወደ ግሪክ ኦርቶዶክስ ቅዱስ ኤልያስ ቤተ እምነት ደማስቆ ውስጥ ዘልቆ በመግባት ተኩሱ መክፈቱን ጊዜያዊ መንግስቱ ተናግረዋል። ዜጎች በራሳቸው እምነት ማምለክ እንዲችሉ ለማድረግ የአመድ አልሻራ መንግስት ጥበቃ እንደሚያደርግም አስታውቋል። አይኤስ የአሳድ መንግስት መውደቅን ተከትሎ በሶሪያ ሊያንሰራራ ይችላል የሚል ስጋት ዓለም ተጋርጦበት እንደነበረ የሚዘነጋ አይደለም። ጥቃቱን ሁለት ሰዎች እንደተፈጸሙት የተገለጸ ሲሆን በቤተክርስቲያኑ ውስጥ ከአራት መቶ በላይ ሰዎችም ነበሩ ተብሏል። ይህ ዜና እስከተጠናከረበት ሰዓት ድረስም ጥቃት አድራሾቹን በተመለከተ እየተባለ ነገር የለም። ስላማዊ መራሹ አማጺ ኃይሎች በሽር አላሳድን ከስልጣን ካወረዱ በኋላና 13 ዓመታትን ያስቆጠረው የአውዳሚ የእርስ በርስ ጦርነት ካስቆሙ በኋላ ደማስቆ ውስጥ እንዲህ አይነት ጥቃት ሲፈጸም ይህ ለመጀመሪያ ጊዜ ነው። አይኤስ ሶሪያ ውስጥ ክርስቲያኖችና ሌሎች ህዳጣን ሃይማኖት ቡድኖችን በተደጋጋሚ ኢላማ አድርጓል። ቡድኑ እንደ አውሮፓውያን መቆጣጠር በ2016 በደማስቆ ደቡባዊ አካባቢ የሚገኘውን የሺያ ሙስሊም ሳይድ ዜነብ መቅደስ አቅራቢያ ተከታታይ ፍንዳታዎችን በመፈጸም ከመቶ በላይ ሰዎችን ገድሏል። አይኤስ በአንድ ወቅትም ከምስራቅ ሶሪያ እስከ ምዕራብ ኢራቅ ድረስ የተዘረጋውን 88,000 ስኩዌር ኪሎሜትር መሬት በመያዝ 8 ሚሊዮን ገደማ ሰዎችን በጭካኔ በተሞላበት አኳውን ሲገዛም ነበር። መንግስት ለህክምናው ዘርፍ መቶ ሰላሳ ቢሊዮን ብር የሚጠጋ ሀብት እየበጀተ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተወጣጡ የጤና ባለሙያዎች ጋርም ተወያይተዋል። ጠቅላይ ሚኒስትሩ መንግስት የጤናውን ዘርፍ ውጤታማ ለማድረግ ትኩረት ሰጥቶ እየሰራ እንደሚገኝ አብራርቷል። በዚህም ባለፉት አመታት ወደ ጤናው ዘርፍ እየመደበ ያለውን በጀት እያሳደገ ይገኛል ብሏል። ከጥቂት አመታት በፊት በቀጥታ ለጤናው ዘርፍ ይመደብ የነበረው ሀብት ሰባ ቢሊዮን ብር ገደማ እንደነበር አስታውሰው በአሁኑ ወቅት ግን መንግስት 130 ቢሊዮን የሚጠጋ ሀብት መመደቡን አስታውቋል። ከዚህም በተጨማሪ ባለፈው ዓመት መንግስት 9 ቢሊዮን ብር ለመድኃኒት ግዢ ድጎማ ማድረጉን ጠቅላይ ሚኒስትሩ ገልጸዋል። በጤናው ዘርፍ መንግስት ለግንባታ የሚያወጣውን ወጪ የትኛውም ጎረቤት ሀገር እንደማያወጣ ጨምሮ አንስተዋል። ምንም እንኳን ለጤናው ዘርፍ የሚበጀተው በጀት እያደገ ቢሆንም ካለው ፍላጎት አንጻር ገና መሆኑን ጠቅሷል። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ከመላ ኢትዮጵያ ከተውጣጡ ጤና ባለሙያዎች ጋር ባደረጉት ውይይትም የጤና መሰረተ ልማቶችን ለማስፋፋት የተሰሩ ስራዎችንም አብራርተዋል። ጠቅላይ ሚኒስትሩ በዚህ ወቅት እንደገለጹት ባለፉት ጥቂት ዓመታት በድምሩ ከስድስት ሺህ በላይ አዳዲስ ጤና ኬላዎች፣ ጤና ጣቢያዎችና ሆስፒታሎች መገንባታቸውን የማስፋፊያና የእድሳት ስራዎችም መከናወናቸውን አንስተዋል። ከ350 ጤና ኬላዎች ከመቶ በላይ ጤና ጣቢያዎች 190 ሆስፒታሎችና 11 ስፔሻላይዝድ ሆስፒታሎች መገንባታቸውን ጠቅሰው 1800 ገደማ የጤና ተቋማት ላይ የማስፋፋያና የእድሳት ስራ ተሰርቷል ብለዋል። በተጨማሪም በየአካባቢው ያሉ የበሽታ ስርጭትንና መሰል መረጃዎችን ከግምት በማስገባት 15 ያህል የጤና ላቦራቶሪዎች መገንባታቸውንና ውሃና የሶላር አገልግሎት የሌላቸው ከአንድ ሺህ በላይ የጤና ተቋማት አገልግሎቱን እንዲያገኙ መደረጉን አብራርተዋል። እነዚህን ስራዎች ማሳደግ ቢቻል የእኔ ፍላጎትን፣ ያሉት ጠቅላይ ሚኒስትሩ ነገር ግን ምንም አልተሰራም ማለት ትክክል እንዳልሆነ አስገንዝበዋል። ከሳምንት በፊት እስራኤል በሌሊት ጥቃት በመፈጸም የጀመረችው ግጭት በቀላሉ የሚቋጭ አይመስልም። የሁለተኛ ሳምንቱን የያዘው የሁለቱ አገራት አገር አቋራጭ መጠቃቃት ጋፕ ሳይለም ቀጥሏል። እስራኤል ከመጀመሪያው የኒኩለር ማዕከላትን እና ወታደራዊ ተቋማትን ኢላማ በማድረግ ጥቃት እንደምትፈጽም ስትገልጽ፣ ኢራንም በረጅም ርቀት ሚሳይሎችና ድሮኖች በእስራኤል ላይ የአጸፋ ጥቃት እያካሄደች ነው። እስራኤል ከመሬት በታች የኢራን ኒኩለር ተቋማትን ለማውደም የአሜሪካን ድጋፍ ስትጠይቅ፣ እሁድ ማለዳ ላይ አሜሪካ ኢራን ላይ ጥቃት በመፈጸም ከእርሳይል ጎን መቆሟን በይፋ አስታውቋለች። የኢራን አብዮታዊ ጥቃትም አዲሱ የኪባር መካከለኛ ርቀት ባላስቲክ ሚሳይልን በእርሳይል ለመጀመሪያ ጊዜ ማስወንጨፉን አስታውቋል። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው የቤንጎሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእርሳይል ኢላማዎችን ለመምታት የኪባር ሸካን ሚሳይል መጠቀሙን አረጋግጧል። ይህም ለእርሳይል ጥቃት ስልታዊ ምላሽ አካል ነው ብሏል። ጥቃቱ በቅርቡ ዩናይትድ ስቴትስ እና እስራኤል በኢራን የኒውክሌር መስራ ቤቶች ላይ ያደረሱትን የአየር ድብደባም ተከትሎ ነው። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሆራምሻር ሚሳይል ቤተሰብ አራተኛ ትውልድ ነው ያለችው የከይባር ሼካን ባላስቲክ ሚሳይል ከእስካሁኑ እጅግ የላቀ ስኬትን ስኬትም አስገኝቶለታል። የእስራኤል መከላከያ ምንጮች ለሀገር ውስጥ ሚዲያዎች እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል። እንዲሁም ሃይፋና ቴል አቪቭ ባሉ ከተሞች ትርምስ አስነስቷል፣ ብለዋል። በቴል አቪቭ ጋማት አውራጃ ዘጠኝ ህንጻዎች መውደማቸውን የተገለጸ ሲሆን በሀይፋ ውስጥ ደግሞ ፍንዳታዎች መኖራቸው ተዘግቧል። የእስራኤል የድንገተኛ አደጋ አገልግሎት ሶስት ከባድ ጉዳተኞችንና አንድ ታግዳጊ ጨምሮ ሀያ ሶስት ሰዎች ቆስሏል፣ ብለዋል። ይህ በእንዲህ እንዳለም የኢራን ፓርላማ የዓለማችን ሀያ በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥን ለመዝጋት የቀረበውን ውሳኔ ሀሳብ አጽድቋል። ፓርላማው ውሳኔውን ያስተላለፈው አሜሪካ እስራኤልን በማገዝ በኢራን ሶስት የኑክሌር ማብላያ ተቋማት ላይ ወታደራዊ እርምጃ መውሰዷን ተከትሎ ነው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሚል ካሚል በሚያሳልፉት የመጨረሻ ትእዛዝ መሆኑ ተነግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህሩ ሰርጥ የመዝጋት አደጋ ካጋጠመው የዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችል ተገልጿል። የኢራን ፓርላማ የቀረበው ይህ ውሳኔ የኢራኑ መሪ አያቶላ ካሚል የመጨረሻ ውሳኔ እየጠበቀ ነው ሲል አልጀዚራ የኢራንን ቴሌቪዥን ጠቅቶ ዘግቧል። የሆርሙዝ የባህር ሰርጥ ፈሳሽ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች ዋነኛ መተላለፊያ ሲሆን እንደ ኢትዮጵያን አቆጣጠር በ2024 በየቀኑ ብቻ 2.3 ሚሊዮን በርሜል ነዳጅና ፔትሮሊየም ተላልፏል ተብሏል። የአሜሪካው ምክትል ፕሬዝዳንት የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆን ገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሀገራቸው አሜሪካ ወደ ጦርነት ውስጥ የገባቸው ከኢራን ጋር ሳይሆን ከኒክሌር ፕሮግራሟ ጋር እንደሆነ ተናግሯል። ኢራን አሜሪካን ካጠቃች ከባድ ኃይል እንደሚጠብቃት የተናገሩት ምክትል ፕሬዝዳንቱ እኛ ንፁሃንን ኢላማ አላደረግንም፣ ከሶስቱ የኒክሌር ጣቢያዎች ውጭ እንኳን ባለ ወታደራዊ ቦታዎች ላይ ጥቃት አልፈጸምንም ብሏል። ኢራን በሆርሙዝ ሰርጥ አካባቢ ያለውን የመርከብ እንቅስቃሴ ልትረብሽ ትችላለች በሚል የተጠየቁት ጄዲ ቫንስ እሱ ለኢራን መጥፊያ ይሆናልም ሲል መልሷል ቫንስ ኢራናውያን በጦርነት ጥሩ አይደሉም በፕሬዝዳንቱ የተሰጣቸውን የሰላም ዕድልም ሊጠቀሙበት ይገባል ብሏል። ይህ በእንዲህ እንዳለ የእስራኤልና የኢራን ግጭት ወደማይጠገን ደረጃ ጦርነት ሳይደርስ የዓለም አቀፍ ማህበረሰብ የማስቆም ግዴታ አለበትም ሲሉ ፖፕ ሊዮ 14ኛ ገልጸዋል። ዓለም አቀፍ ማህበረሰቡም ጥገኛውን ጦርነት ለማስወገድ መጣርና ግጭቱን በዲፕሎማሲ ለመፍታት መስራት ይኖርበታል ማለታቸውንም ሮይተርስ ዘግቧል። ርዕሰ ሊቃነ ጳጳስ ሊዮ እያንዳንዱ የዓለም አቀፍ ማህበረሰብ አባል ግጭቱ ወደማይወጣ ገደል ከማስገባቱ በፊት የማስቆም ግዴታና የሞራል ኃላፊነት እንዳለበት ገልጿል ይዟል ከሀገራት ቀጣይ ትልማቸው በሰላማዊ ጥረት እንጂ በሁከትና ደም አፋሳሽ ግጭቶችን እንዲቀሰቀሱ እያደረጉ ነው ሲሉም መክረዋል። በዚህ አሳሳቢ ሁኔታ እስራኤልና ፍልስጤምን ጨምሮ በህዝብ ላይ የሚደርሰው የዕለት ተዕለት ስቃይ በተያያዘ በጋዛና በሌሎች ግዛቶች ላይ የሚደርሰውን ስቃይ መዘንጋት የለበትም ማለታቸውን ዘግበው አክሎ ጠቁመዋል። የመንግስታቱ ድርጅትም የአሜሪካን በኢራን ላይ ጥቃት ተከትሎ በኒውዮርክ ስብሰባውን አድርጓል። በሁሉ ስብሰባ ላይ ሩሲያ ቻይና፣ ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቋጭ ለጸጥታው ምክር ቤት ጠይቋል። ባለ 45 አባላቱ ምክር ቤት የውሳኔ ሀሳብ በጉዳዩ ላይ እንዲሰጥም ሀገሪቱን ያሳሰበ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሷል በሚል ወቅሷል። በመድረኩ የተገኙት የእስራኤል አምባሳደር ሁሉም ዓለም ዶናልድ ትራምፕ ኢራንን ስለመቱ ሊያመሰግናቸው ይገባል በሚል የትራምፕ እርምጃን ተቀባይነት እንዲኖረው ለማድረግ ሞክረዋል። የቻይና አምባሳደር ፉኩንግ በዚሁ መድረኩ ላይ ቤጂንግ በብርቱ ጥቃቱን ትቃወማለች ያሉ ሲሆን ሩሲያም ተቋሟን አሰምታለች። የመንግስታቱ ድርጅት ዋና ጸሐፊ አንቶንዮ ጉቴሬዝ የአሜሪካ ጥቃት ያልተረጋጋውን መካከለኛው ምስራቅ ወደ ተጨማሪ ቀውስ ይወስዷል በሚል አሳስበዋል። ጉቴሬዝ ሌላ የውድመት አዙሪት መቋጨት አለብን የሚል ጥሪም አቅርበዋል። ቻይና ሚስጢራዊ ለሆኑ ወታደራዊ ተልእኮች የሚያገለግሉ የትንሽ መጠን ያላቸው ድሮኖችን መስራቷን አስታወቀች። የትንሽ መጠን ያላቸው እነዚህ ድሮኖች በጦር ሜዳዎች የስለላ ተግባር የሚያከናውኑ መሆናቸውን ቻይና ገልጻለች። ድሮኖቹ ለመለየት ከባድ በመሆናቸው ወደ ጠላት ሰፈር በመግባት የተለያዩ መረጃዎችን በብቃት ያስተላልፋሉ ተብሏል። በቻይና በቻና ሁዋን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ለስውር ሚስጥራዊ ወታደራዊ አገልግሎት እንዲውሉ ታልሞ መሰራታቸውን መግለጻቸውን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩት የወባ ትንኝ መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና ሁለት ክንፎች አላቸው። እስካሁን ስተከታተሉት የነበረው መረጃ እዚህ ላይ በቃን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ መረጃው በፍጥነት እንዲደርሶ ያደርጉ።